ሰላም ዩትዩብ፣ ዛሬም በአዲስ ቪዲዮ ከች ብያለሁ። ቪዲዮን ከመጀመራችሁ በፊት ሰብስክራይብ ማድረግ እንዳይረስ። ዛሬ የምንመለከተው ቶፒክ ምንድን ነው? ብዙ ጊዜ በተለይ በቴክኖሎጂ ፊልድ ላይ የምሰሩ ከሆነ በቴክ ፊልድ ላይ የምሰሩ ከሆነ ፉል ስታክ ዴቨሎፐር ሲባል እንሰማለን። ፍሮንቴንድ ዴቨሎፐር ይባላል፣ ባኬንድ ዴቨሎፐር ይባላል። እነዚህን ተርሞች ብዙ ጊዜ ሰምታችሁ ሊሆን ይችላል። በተለይ ደግሞ በቴክ ፊልድ ካላችሁ ማለት ነው። ስለዚህ ዛሬ ምንድን ነው የምንመለከተው? በጣም በጣም በአጭሩ በተለይ ደግሞ ቢግነር ከሆናችሁ ጀማሪ ከሆናችሁ እነዚህ ተርሞች ምን ማለት ናቸው የሚለው በአጭሩ መለከተው ማለት ነው። በጣም ቀለል አድርጌ ለማቅረብ እሞክራለሁ። እንዲሁም ደግሞ የተለያዩ አናሎጂዎችን የተጠቀምኩ ሞር ክሊር እንዲሆን ለማድረግ እሞክራለሁ ማለት ነው። ሰብስክራይ ማድረግ እንዳይደረሳ፣ ቀጥታ ወደ ቪዲዮ። በመጀመሪያ ፍሮንቴንድ ወይም ደግሞ ፍሮንቴንድ ዴቨሎፕመንት። ፍሮንቴንድ የምንለው ምንድን ነው? ዩዘሩ የሚያየው ወይም ደግሞ ኢንተራክት የሚያደርግበት ፓርት ማለት ነው። ለምሳሌ በትን ሊሆን ይችላል፣ ቴክስቶች ሊሆኑ ይችላሉ፣ የተለያዩ ሌያውቶች ሊሆኑ ይችላሉ። እነዚህን የመሳሰሉት ፍሮንቴንድ ላይ የሚገኙ ወይም ደግሞ ዩዘሩ የማያቸው ኢንተራክት የሚያደርጋቸው ነገሮች ናቸው። በፍሮንቴንድ ላይ የተለያዩ ቱሎች እንጠቀማለን። ኤችቲኤምኤል ለስትራክቸር የምንጠቀመው ሲሆን ሲኤስኤስ ደግሞ ለስታይሊንግ እንጠቀማለን ማለት ነው። ጃቫስክሪፕት ደግሞ የሰራ ነው ፍሮንቴንድ ኢንተራክቲቭ እንዲሆን ያደርገዋል። እንዲሁም ደግሞ የተለያዩ ፍሬምወርኮችም ይኖራሉ። ሪያክትን እንደ ኤግዛምፕል መውሰድ እንችላለን። ሶ ኤግዛምፕል እንመልከት እንደ አናሎጂ ማለት ነው። ቀለል ብሎ አንደርስታንድ ለማድረግ እንዲመቸ ማለት ነው። አሁን ለምሳሌ ዌብሳይትን እንደ ሬስቶራንት ብቆጥሩት ፍሮንቴንድ የሚባለው ምኑ ነው? ዌተሩና ከስተምሩ የሚያየው ሜኑ እንደ ፍሮንቴንድ መቁጠር ትችላላችሁ ማለት ነው። እሺ በመቀጠል ደግሞ እንመለከተው ባኬንድ ነው። ባኬንድ ላይ ያሉ ነገሮች ምን ምንድን ናቸው? ባኬንድ የምንለው ቢሃንድ ሲን ፓርት ነው። ይህ ማለት ዳታ የምንቀበልበት እንዲሁም ፕሮሰስ የምናደርግበት ቦታ ነው። ኤግዛምፕል የሚሆኑት ለምሳሌ የተለያዩ ዴራቤዞች ይሆናሉ። ኤፒአዮች፣ የተለያዩ ሰርቨሮች፣ ኦቴንቲኬሽኖችን ያጠቃልላል ማለት ነው። የተለያዩ ላንጎችና ቱልን እንጠቀማለን በባኬንድ ላይ ለምሳሌ ኖጄስ፣ ፓይተን ጃቫ ሲሻርፕ የመሳሰሉትን ቴክኖሎጂዎችና ቱሎች እንጠቀማለን። ለዳታቤስ ደግሞ እነ ማይስኩዌልን ለመጠቀም እንችላለን። ለፍሬምወርክ ደግሞ ወዲጃንጎ ወይም ደግሞ ኤክስፕረስ ልንጠቀም እንችላለን። ወደ ሬስቶራንት አኖርጃችን አሁንም የምንመለስ ባኬንድ የምንለው ኦርደራችሁን ተቀብሎ ሼፍ ነው ማለት ነው። ሼፉ የእናንተን ኦርደር ተቀብሎ ምን ያደርጋል? ያዘጋጃል ማለት ነው። ስለዚህ ባኬንድ የምንለው ደግሞ እንደ ሼፍ ቁጠሮት። ሬስቶራንት ውስጥ ያለ ሼፍ ኦርደሩን ተቀብሎ ኦርደሩን እዚህ ጋር እንደ ዴታ ቁጠሮት። ኦርደሩን ተቀብሎ እናንተ ባዘዛችሁት ኦርደር መሰረት ኩክ ያደረግላቸው ማለት ነው። እሺ በመቀጠል የምንመለከተው ደግሞ ፉል ስታክ ዴቨሎፕመንት ነው። ይህን ቻናል ሰብስክራይብ ማድርግ እንዳይረሳው ነው። ፉል ስታክ ዴቨሎፐሮች ደግሞ ምንድን ነው የሚያደርጉት? ፍሮንቴንድኑም ባኬንድኑም የሚችሉ ወይም ደግሞ የሚሰሩ ሰዎች ናቸው ማለት ነው። ፉል ስታክ ዴቨሎፐሮች የሚያስፈልጓቸው ስኪሎች ምን ምንድን ናቸው? አንደርስታንዲንግ ሀው ዩአይ ኮኔክስ ዊዝ ዳራቤዝ የተለያዩ ዩዘር ኢንተርፌስ ላይ ያሉ ቱሎች ወይም ደግሞ ኢንተራክት የሚያደርጉት ቱሎች ከዳራቤዝ ጋር እንደኮኔክት እንደሚያደርጉ ማወቅ አለባቸው። እንዲሁም ደግሞ ሙሉ ለሙሉ ኢንታየር አፕ ፍሮም ስክራች መስራት መቻል አለባቸው ማለት ነው። ብዙ ጊዜ እነዚህን ፍሬምወርኮች ይጠቀማሉ። እነ ዲጄንጎን እነ ኤክስፕረስን ሊጠቀሙ ይችላሉ። ብዙ ጊዜ እነዚህን ፍሬምወርኮች ይጠቀማሉ። ኖድጄስ ሊሆን ይችላል፣ ኤክስፕረስ ሊሆን ይችላል። ስለዚህ አሁንም ወደ አናሎጂያችን እንመለስ፣ ወደ ሬስቶራንቱ አናሎጂ ማለት ነው። ስለዚህ ፉልስታክ ዴቨሎፐር ከሆነ አንድ ሰው ሬስቶራንቱን ኦን ያደርገዋል፣ ተእንደገና ከእናንተ ኦርደር ይቀበላል፣ ተእንደገና ገብቶ ኩክ አድርጎ ሰርቪ ያደርጋቸዋል ማለት ነው። ፉልስታክ ዴቨሎፐር የምንለው እንደዚህ አይነቱን ነው ማለት ነው፣ ቀለል ባለ አናሎጂ ስለዚህ ኮምፓሪዝን ሰመሪ እንመልከት። በዚህ ኮምፓሪዝን ሰመሪ ላይ እንደምትመለከቱት የፍሮንትኤንድ ፎከስ የሚያደረጉ ምን ላይ ነው? ዩዘር ኢንተርፌስ ላይ። ባክኤንዱ ደግሞ ሰርቨር ወይም ደግሞ ዳታቤዝ ላይ። ፉል ስታኩ ደግሞ ቦዝ ሁለቱንም ይመለከተዋል። ላንጉች ደግሞ ለፍሮንትኤንድ እነ ኤችቲኤምኤል፣ እነ ሴስስ፣ እነ ጄኤስ ልንጠቀም እንችላለን። ለባክኤንድ ደግሞ እነ ፓይተን፣ እነ ጃቫ ልንጠቀም እንችላለን። ፉል ስታክ ሲሆን ደግሞ ኮምቢኔሽን ኦፍ ዶስ ቱ ይሆናል ማለት ነው። ለፍሮንትኤንድ ቱሎች በምንመለከትበት ጊዜ ሪያክት ሊሆን ይችላል። ለባክኤንድ ደግሞ ኤክስፕሬስ ዲጃንጎ ሊሆን ይችላል። ለፉል ስታክ ደግሞ መርን ይባላል። ስለዚህ እነዚህ የተለያዩ ሮሎች ለነማን ሱት ያደርጋሉ ብለን ብንመለከት ፍሮንቴንድ ለክሬቲቭ ቲንከሮች፣ እንዲሁም ደግሞ ባክንድ ለፕሮብሌም ሶልቨሮች፣ ፉል ስታክ ዴቨሎፕመንት ደግሞ ኦል ራውንድ ለሆኑ ሰዎች ይሆናል ማለት ነው። ሶ በዚህ ቪዲዮ የተመለከት ነው በአጭሩ ፍሮንቴንድ ምን ምን ነገር ላይ ያተኩራል ባክንድ ምን ምን ነገር ላይ ያተኩራል እንዲሁም ደግሞ ፉል ስታክ ሲሆንስ የሁለቱ ኮምቢኔሽን እንዴት እንደሆነን የተመለከት ነው። ስለዚህ ራሳችሁን በየትኛው ፊልድ ነው ያገኘት? በጣም ብሮድ የሆነ ፊልድ ነው። ሁለቱም ፍሮንቴንድ ላይ በጣም ብዙ ቴክኖሎጂዎች አሉ ብዙ ቶሎች አሉ፣ እንዲሁም ባክንድ ላይም እንደዛው ማለት ነው። ፉል ስታክ ከሆናችሁ ደግሞ ኮምቢኔሽን ነው የሁለቱ ማለት ነው። በዛሬ ቪዲዮ በጣም ቀለል አድርጌ ለማሳየት ወይም ደግሞ ለመናገር ነው የሞከርኩት። በተለይ ደግሞ ቢግነር ከሆናችሁ አሪፍ አንደርስታንዲንግ አግኝታችኋል ብዬ ከዚህ ቪዲዮ አስባለሁ። በሚቀጥለው ቪዲዮ እስከምንገናኝ፣ ሰብስክራይብ ማድረግ እንዳይረሳ። እንደዚህ አይነት ቪዲዮችና ሌሎችም ከዚህ ውጭ ወጣ ያሉ ቪዲዮችንም በዚህ ዳናሚክ ክሮል ያገኛሉ ማለት ነው። ይመቻችሁ።